የወንጌላው ፍራንክሊን ግራሃም ተጽዕኖ ያረፈበት የኤርቪን ማሲንጋ መግለጫ ፋኖ ነጻነቱን በትግሉና በክንዱ እንጂ በአሜሪካና ምዕራባውያን ሸሪኮቿ ችሎታ እንደማያገኝ በሚገባ ሊያውቀው ይገባል። የማሲንጋ መልእክት የብልጽግና መዳከም አሳስቦት፣ ወይስ የአልሸባብ ሞቃዲሾ መክበብና ኢትዮጵያን ጨምሮ የቀጠናው በቀውስ መመሰቃቀል አሳስቦት ከገስክስ ጃናሞራ እየተላከ የጽሑፍ የጸሐፊውን ብቻ እንጂ የጠለስ ሚዲያን አቋም አያንጸባርቅም። አማራ የብሔር ብሔረሰቦች ጨቋኝና የጸረ ኮሎኒያስት የጥቁር ሕዝቦች ትግል ዋና ቀጣይ ተደርጎ እንደ ህወሓት እና ኦነግ ባሉ የዘውግ ፖለቲካ አራማጅ ተገንጣይ ኃይሎች። እንዲሁም በውጭ ጣፍት ሳይቀር ላለፉት አያሌ ዓመታት የአገር ሉዓላዊነትን ለማስከበር ባደረገው ተጋድሎ እና በስውር ትርክት ጨምሮ ስሙና ማንነቱ እንዲጠለሽ በመደረጉ በተለይም እነዚህ የአማራ ጠል ኃይላት ስልጣን በጨበጡባቸው ዓመታት በህዝባችን ላይ ለፈጸሟቸው የዘር ፍጅቶች፣ ሰቆቃዎችና የሰብአዊ መብት ጥሰቶች ዓለም የዚህ የተዛባ ስውር ትርክት ሰለባ በመሆኑ ምክንያት ለጦር ወንጀሎቹ ትኩረቱን እንዲነፈጋቸው አድርጎት ቆይቷል። ህወሓት በትግራዩ ጦርነት ወቅት ያደረጋቸው የነበሩ መጠነ ሰፊ ጸረ አማራ የውጭ ዲፕሎማሲ እንቅስቃሴዎችን በደንብ ያጤነው የባህር ልጁ የኦሮሙማ አገዛዝም አሁን ተቀናቃኙን ትህነግ አስከብሮና ከጫማው በታች አድርጎ ሲያበቃ በግልጽ በአማራ ህዝብ ላይ ያወጀውን የዘር ፍጅት ጦርነት ለማሳለጥ ብሎም ከጦር ወንጀል ተጠያቂነት ለመዳን ካከናወናቸው የውሃ ቅጅ የሆኑ የዲፕሎማሲ ስኬቶች አንዱና ዋነኛው በውጭ በሚገኙ የብልጽግና ጎስፔል ደጋፊዎች የታወቁ ኦሮሞዎች፣ አማራዎችና የሌላ ብሔሮች የፕሮቴስታንትና ፓስተሮችን ጭምር በማስተባበር የፕሬዝዳንት ትራምፕም ሆነ የዓለማችን የኢቨንጀሊካል ቤተ ክርስቲያን ተጽዕኖ ፈጣሪ የሆነ ወንጌላዊው ፍራንክሊን ቢልግራሃም ጋር መለኮታዊ ጉብኝት ወይም ሃይማኖታዊ ተልዕኮ ኢትዮጵያ በሚል ሽፋን ጥብቅ ትስስር እንዲፈጠር ያደረጉበት ሂደት በዋናነት ተጠቃሽ ነው። የዚህን አደገኛና አማራው በከፍተኛ ደረጃ የዲፕሎማሲ ክስረት ያስተናገደበትን እውነት አብዛኛው ወገናችን በውል የተገነዘበው ስላልመሰለኝ ነው። ለዛሬ ጥቂት ሐሳብ መዘንዘር የፈለግኩት። ማሳያ አንድ፣ በትግራይ ክልል በተለይም በዋት ላይ አንዳች አደጋ ያንዣበበ አጀንዳ በተፈጠረ ቁጥር ሻንጣቸውን ሸግፈው ለንግግር ወደ መቀሌ የሚመላለሱትን የውጭ ዲፕሎማቶች እንደ ውጭ ጠላት አብይ አህመድ ከስድስት መቶ ጊዜያት በላይ አንድ ተተኳሽ እስከ 7 ሺህ ዶላር እየሸመተ በንጹሐን አማራዎች ላይ የተቃደፉን ያለማቆረስ ሲያዘንብ ናብይን ተጠያቂ ማድረግ ቀርቶ የውጭ መንግስታት መሆኑ የትኛውም ዓለም አቀፍ ተቋም እና ድርጅት ቢያንስ በተባበሩ መንግስታት አማካኝነት በገለልተኛ ወገኖች እንዲጣራ ግፊት ሲያደርጉ አላየንም። እናም ለምን ይሆን ብለን ራሳችንን መጠየቅ ይኖሩብናል። ከሁለት ዓመት አሰቆቃና ዝምታ በኋላ ከቀን በፊት ማለትም ግንቦት 15 ቀን 2017 ዓ.ም በአዲስ አበባ የአሜሪካው አምባሳደር አርቪ ማሲንጋ መንግስት በገዛ ሕዝቦቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ የቁም የሚል መግለጫ አምልጦት በስህተት ቢያወጣም ከሰዓታት ልዩነት በኋላ እጅግ በሚያሳፍር ሁኔታ ይህንኑ መግለጫ ከገጹ ላይ ሰርዞና ከአቋሟ አፈግፍጎ ለብልጽግና ያደላና ፋኖን የሚያስጠነቅቅ መንግስት ከኃይል ውጭ ያሉ አማራጮችን መፈለጉን እንዲቀጥል በሚል ብልጽግናን የሰላም ሐዋርያ ያደረገ ልክ እንዳዋዘመን ጊዜ በወያኔ ባለሥልጣናት እየተዘጋጀ ለውጭ ዲፕሎማቶች እየተሰጠ ከኢህአዲግ ጽህፈት ቤት የወጣ መግለጫ የሚመስል መልእክት በውጭ ዲፕሎማቶቹ ሲስተጋባ እንደኖረ ሁሉ በቀደመው የኢህአዲግ አስተዳደር እስከ ትግራይ ጦርነት ድረስ ተቀናቃኞቻቸውን የሚኮንኑና የሚከሱ መግለጫዎች በህዋት አመራሮች ተዘጋጅተው ለሚቀርቧቸው የተለያዩ ሴናተሮች፣ ለሰብአዊ መብት ተቋማትና እንደ ዓለም ጤና ድርጅት ላሉ ከብሔር ሃይማኖትና ፖለቲካ ገለልተኛ ናቸው ለሚባሉ ተቋማት ሳይቀር እየተሰጡ የምዕራባውያንን ሀገራትና የዓለም አቀፍ ድርጅቶቹ አቋም የሚመስሉ ህዋታዊ መግለጫዎች ሲቀርቡ እንደነበረበት ዘመን ለምሳሌ ዶክተር ቴዎድሮስ አዶሃኖምን የዓለም የጤና ድርጅት ዳይሬክተርነት ስልጣኑን ተጠቅሞ ሸሪኩ የነበረችውን የዩኤስኤይድ ኃላፊ ሳማንታ ፖወር ባል በድርጅቱ ውስጥ ኦፊሻል ባልሆነ መልኩ የሥነ ባህሪ ሳይንሶች እና የጤና ቴክኒክ አማካሪ ቡድን የሚል አንድ ዘርፍ ፈጥሮ የቡድን መሪ ባለቤቷን የህግ ባለሙያ ፕሮፌሰር ካስ ሰንስታይንን የድርጅቱ ከፍተኛ የዶላር ተከፋይ በማድረግ በሁለት አስሮት የፕሬዝዳንት ጆ ባይደን የውጭ ጉዳይ ሚኒስተር በነበረው ወዳጁ አንቶኒ ብሊንከን በኩል ተጽዕኖ በማሳረፍ ለዶክተር ቴዎድሮስ ውለታ በአሜሪካ በኩል እስከተባበሩ መንግስታት የጸጥታው ጥበቃ ምክር ቤት ድረስ በየጊዜው ህወሓትን እንዴት የሚጠቅሙ የተዛቡ ፍርደ ገምድብ መግለጫዎች ይወጡ እንደነበር እናስታውሳለን። እዚህ ላይ በተባበሩት መንግስታት ድርጅት የአሜሪካ ልዩ አምባሳደር ሊና ቶማስ ግሪንፊልድም የወንድ ልጇ ላፋይቴ ግሪንፊልድ ምራት በመሆኗ ከልጆቿ እናት የተጋሩ ተወላጇ አይዳ ክብሬ ጎን ቆማ በወገንተኝነት ተደጋጋሚ ፍርደ ገምድል መግለጫዎችን ስታወጣ ቆይታለች የሚለውን ወቀሳም ሳንረሳ ነው። ሌላው የወያኔ ቁልፍ ሰው በትግራይ ክልል አስተዳደር የዓለም አቀፍ ግንኙነት ተጠሪና በፕሪቶሪያው የሰላም ስምምነት ዋናው የህወሓት ተደራዳሪ የነበረው አምባሳደር ወንድሙ አሳምነውን ከተለያዩ ሀገራትና ድርጅቶች ጋር የነበረውን የውጭ ዲፕሎማሲ ግንኙነት ተጠቅሞ በብልጽግናው መንግስት ላይ ያሳረፈውን ተጽዕኖ ጠንቅቀው ስለሚያውቁ ይህንን አደገኛ ግለሰብ ከጌታቸው ረዳ ጋር ወደ ብልጽግና ካምፕ ለማምጣት የሄዱበትን ርቀትንም አንረሰውም። ይህንን ላምነት ያነሳ ነው። ነገርን ነገር ያነሰዋል እንዲሉ፣ በትግራይ ጦርነት ወቅት ሰራዊቱ መቀሌ ከተማ መግቢያ ላይ በር ላይ ቆሞ! በውጭ ዲፕሎማሲ ጫና ጆሮውን ተቆንጥጦ በረው እንደ ዱቄት ተበትሮ ጠፍቷል ካለው ውሃት ጋር የፕሪቶሪያውን የሰላም ስምምነትን ለመፈረም የተገደደው እጁ በሚሊዮን ንፃ እንደሚጭቀየው አብይ አህመድ ትህነ ግን ከአምስት ቢሊዮን ብር በላይ ልዩ ምስጢራዊ በጀት መድቦ በእነ ጌታቸው በኩል ተጋሪዎችንና በክልሉ የሚንቀሳቀሱ ተቃዋሚ ድርጅቶችን እየደጎመ እንደ ድሮ በጋራ እንዳይቆሙና በወያኔ ላይ እንዲነሱ በጥቅም ከፋፍለው አቅመቢስና የማትገታተረው ፓርቲ ካደረጋ በኋላ በዋንቻውም ሰዓት ዓለም አቀፍ ተጠያቂነት የሚያስከትልበትን የጦር ወንጀል መፈጸሙን ያውቃልና እንደ አሜሪካና ሸሪኮቿ የምዕራባውያንን አገራት በውጭ ዲፕሎማሲ የበላይነት መያዝ እንደሚገባው ከውሃት ተሞክሮ በመውሰዱ በዲያስፖራው የአማራ ልሂቃን ስንፍናና ተባብሮ አቅዶ የመስራት ድክመት አንድ ትልቅ ድል ያገኘበትን ስኬታማ ስራ በቅርብ ለማከናወን ችሏል። ለማንኛውም ህዋት በውጭ ግንኙነት ሆነ በአምቻ ጋብቻ ትስስር በዓለም አቀፍ ዲፕሎማሲ የበላይነትን ተቀናይቶ እግሩ ካገባበት መቃብር ፈንቅሎና እንነባባ ፈርልሶ ዳግም ተጽዕኖ ፈጣሪ የመሆኑን ስኬት ሚስጢር ጠንቅቆ የተረዳው አብይ አህመድ ቀንና ማታ በዲያስፖራ የሚገኙ የብልጽግና ጎስፔል አቀንቃኝ ደጋፊዎቹን ጭምር አሰማርቶ ፊት የነሳቸውን አሜሪካ፣ የአውሮፓ ህብረትንና ሌሎችንም ዓለም አቀፍ ድርጅቶች ልክ ማገር ቤት የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤትን፣ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስን እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን በራሱ ሰዎች እንደተቆጣጠረ ሁሉ በውጭ ዲፕሎማሲውም የወንጀሉ ተባባሪ የሚሆኑ ቁልፍ አጋር አገራትን እና ድርጅቶችን ድጋፍ ለማግኘት ብዙ ርቀት ተጉዞ ቀደም ሲል እንደገለጽ ነው በእኛ ስንፈት ጭምር እየሰመራለን። ለመሆኑ ተጨባጭ መረጃዎችን እያየን እንገኛለን። በ1952 ዓ ምት የዛሬ 65 ዓመት በቀዳማዊ ኃይለሥላሴ የሥልጣን ዘመን ለመንፈሳዊ አገልግሎት ወደ ኢትዮጵያ መጥቶ የነበረው የቢል ግራሃም የወንጌል ማህበር መስራችና መሪ ታዋቂው የኤቫንጀሊካል ቤተክርስቲያን ፓስተር ቢል ግራሃም ስለ ንጉሱ የአመራር ብስለትና ታላቅነት እንዲሁም ስለ ጥንታዊው የኦርቶዶክስ ተዋሕዶ እምነት የሰላም ሃይማኖትነት በዓለም ፊት ምስክርነቱን ሰጥቶ ነበር። በአንጻሩ ላለፉት አርባ ዓመታት ለተለያዩ የሃይማኖት ስብከቶች በተደጋጋሚ ወደ ሀገራችን ብቅ ያለው ልጁ ወንጌላዊው ፍራንክሊን ግራሃም በተለይም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ በመንግስታቸው ውስጥ ዓለም አቀፍ ተጽዕኖ አሳዳሪ ግለሰቦች ናቸው በሚል መርጠው ከሰጧቸው ልዩ ልዩ ሽሞቶች አንዱና ዋናው የሃይማኖት ጉዳዮች አማካሪው ይህ ወንጌላዊ መሆኑ ለአብይ አህመድ የብልጽግና ጎስፔል አራማጮች ሰርግና ምላሽ የሆነ ጉዳይ ነው። እናም ጊዜ ሳጠፋ በቡድን ተሰባስበው ወደ ቢሮ በማቅናት እነሱ አምላክ በኢትዮጵያ ምድር የቀባውን የፕሮቴስታንት ታማኝ መሪ በጸሎት እንዲጎበኘው ብሎም በሚሊዮኖች የሚቆጠሩ ከአሁን ቀደም በጭቆና ስር የነበሩትን እሱ ነፃ ያወጣቸው የእምነት ተከታዮች የሚታደሙበት ይህ ታላቅ የወንጌል ተልእኮም በዓለም ዙሪያ ለሚገኘው ሕዝብ በቴሌቪዥን እንደሚሰራጭ ነግረውት መሪያቸውን እንዲደግፍ ጥሪ ያቀርቡለታል። ቀደም ብለው እንዳሉት ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በመሆንም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለን እና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። ጥሪውም በደስታ ተቀብሎ የኦርቶዶክስ ቤተክርስቲያን መገለጫ የሆኑት አልባሳት፣ ከበሮ፣ ጸላጽንና መቋሚያ ሳይቀር ያለከልካይ ወጥተው ለኦርቶዶክስ እምነት ክብረ በዓላት በገዛ ጥንት ረስቷ በአማራና ኦርቶዶክስ ጠሉ የወድዳዊ ቡድን ክልከላ በሚጣልበት መስቀል አደባባይ ላይ ለሁለት ቀናት ማለትም የካቲት 29ና 30 ቀን ሁለት ሺህ አስራ ሰባት ዓ.ም የቆየ መለኮታዊ ጉብኝት ለኢትዮጵያ የተሰኘ ከሃይማኖት ይልቅ ፖለቲካዊ ይዘት የነበረው መርሃ ግብር መከናወኑን እናስታውሳለን። አብይ አህመድ እና አዳነች አበበ እና ሌሎች ከፍተኛ ባለስልጣናት ከተካፈሉበት ከዚህ ዝግጅት በኋላ ከወንጌላዊው ፍራንክሊን ጋር ጥልቅ ውይይት ያደረጉት ናቢይ በከባድ የጭቆና ቀንበር ስር የወደቀውን የፕሮቴስታንት እምነት ለማስፋፋት በሚያደርጉት እንቅስቃሴ የሰሜኑ ክፍል በተለይም አማራውና ኦርቶዶክስ ከባድ ተጽዕኖና ግፍ ሲፈጽሙ መቆየታቸውን በማሳመን አሁን እሱ ሰላም ማስከበር በሚለውና የጨቋኝ ስርዓት ዳግም እንዳይመለስ በሚያደርገው ትግል ላይ አሜሪካና አገሮቿ ድጋፋቸው እንዳይለዩት ምክር ማድረጉን ነው ከውስጥ አዋቂ ምንጮች እየሰማ ነው። እምነት የለሹና አማራ ጠሉ አብይ በዚህ መልክ አማራ ላይ ያወጀውን የዘር ፍጅት ፍትሐዊ የሃይማኖታዊ ትግል ቅርጽና ይዘት ሰጥቶ በሸፍጥ የዲፕሎማሲ የበላይነት መጨበጡን በመረዳቱ ፍራንክሊን ከሄደ በኋላ በበለጠ እብሪትና በማናለብኝነት የድሮን ጥቃቱን አጠናክሮ መቀጠሉን ለማወቅ ችለናል። እስከ ሰኔ 30 የፋኖ ኃይሎችን በተጠናከረ የአየር ጥቃት በከፍተኛ ሁኔታ ዳግሞ ለተወሰነ ጊዜ ጦሩን በማሳረፍ አማራን እርስ በርሱ በሚሊሻ እናማብተና እናጨርሰዋለን በሚል በሚል ተስፋም በአጭር ጊዜ ከፍተኛ ማለትም ከሰባ ሁለት የሚልቁ የድሮን ተጨማሪ ጥቃቶችን ለመፈጸምም እቅድ አውጥቶ እንዳነበር ሰምተናል። ይህንን ብልጽግና ተቆጭ የለብኝም ብሎ የጥላቻውን ጥግ ለማሳየት ህዝባችንን የድሮን መለማመጃ ያደረገበትን ድርጊት ዋና መንስኤ ለጊዜው በውጭ ዲፕሎማሲ የበላይነት አግኝቻለሁ የሚለው ፉከረው መሆኑን በደንብ አስምሩበትና በአዲስ አበባ የአሜሪካው አምባሳደር አርቪን ማሲንጋ ከሶስት ቀናት በፊት ማለትም ግንቦት 15 ቀን 2017 ዓ ም የኢትዮጵያ መንግስት በገዛ ዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም የሚለውን ብልጽግናን በንጹሐን ዜጎች ፍጅት በጦር ወንጀል የፈረጀበትን መግለጫ በሰዓታት ልዩነት ለምን ከድረ ገጾቹ አጥፍቶ መንግስትን ለሰላም ጥረት የሚተጋ በሚያስመስል ተቃራኒ ሐሳብ ቀየረ የሚለውን መሰረታዊ ጉዳይ እንመልከት። በቅድሚያ ማሲንጋ በመግለጫው ላይ ፋኖ እውነተኛ የሰላምና የድርድር ዓላማ ያለው ከሆነ የሚል ጥርጣሬና ጥያቄን ያዘለ ዲፕሎማሲያዊ አረግ የተካተተበት ጥሪ ማስተላለፉን ልብ ይላል። ሌላው አበይት ጉዳይ አንዳንድ የውሃን በአብይ አህመድ ቁጣ ነው መግለጫን የቀየረው የሚል ጥርጣሬ ቢኖራቸውም እኛ ነው ግን በፕሬዚዳንት ትራምፕ አስተዳደር ውስጥ ከፍተኛ ተጽዕኖ ፈጣሪ ነው በሚባለው ወንጌላዊው ፍራንክሪን ግርሃም አማካኝነት ስለ ድሮን ጥቃት የተገለጸው የአሜሪካ መንግስት አቋም ባለመሆኑ እንዲወጣ መደረጉንና እና ብይ እኛ ጸረ ሰላም ጽንፈኛና አሸባሪዎችን ነው እየተዋጋን ያለ ነው ችግሩም በሰላም ለመፍታትም እየተጋን ነው የሚል ምክንያት በማቅረባቸው እነሱ በሚፈልጉት መልኩ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚል ብልጽግናን የሰላም ሐዋርያ ያደረገ ልክ እንደ ዋዝ ዘመን ጊዜ በወያኔ ባለሥልጣናት እየተዘጋጀ ለውጭ ዲፕሎማቶች እየተሰጠ ከኢህአዲግ ጽሕፈት ቤት የወጣ መግለጫ የሚመስል መልእክት በውጭ ዲፕሎማቶች ሲስተጋባ እንደኖረ ሁሉ አሁንም ኤርቪን ማሲንጋ አይኑ ያየውንና ህሊናውን የታዘበውን እውነክዶ በአብይ አህመድ ተዘጋጅቶ በተሰጠው የማስተካከያ መልእክት በሚመስል ሌላ መግለጫ ተክቶ በማየታችን ወድዳዊ ቡድን ይህንን ያህል እንዴት በራሳችን ድክመት ምክንያት በውጭ ዲፕሎማሲው ላይ ተጽዕኖ መፍጠር ቻለ ወይ ስንል ራሳችንን በመጠየቅ አዝነናል ታዝበናልም። ምክንያቱም የአሁኑ የትራምፕ አስተዳደር የውጭ ጉዳይ ሚኒስተር ማርኮ ሬቢዮ ስልጣን ከመጨበጣቸው በፊት የአማራ ማህበራት በህዝባችን ላይ የሚፈጸመውን የጦር ፍጅት ለዓለም አቀፉ ማህበረሰብ ለማጋለጥ በአሜሪካ ባዘጋጁት አንድ ታላቅ መርሃ ገብር ላይ በእንግድነት ተጋብዞ በአማራ ህዝብ ላይ የሚፈጸመውን ጥቃትና ሰብአዊ መብት ጥሰት ለዓለም ለማጋለጥ ቃል እገባለሁ የሚል መግለጫ መስጠቱን ሁላችንም ስለምናስታውስ ነው። ሌላው አምባሳደሩ የማስተካከያ መልእክት ላይ በሚገርም ሁኔታ ቀደም ሲል ለፋኖ ኃይሎች በተላለፈው መልእክት ጥሪ እናቀልባለን የሚለው ቃል ተለውጦ እናሳስባለን በሚል ትእዛዝ ሰጭ ቃል እየተተካ መሆኑ ነው። በዚህ አጋጣሚ እርቪን ማሲንጋ በዚህ ወቅት የኢትዮጵያን ውስጥ የችግሮችና ግጭቶች በሰላም ለመፍታት ጊዜው አሁን ነው የሚል መግለጫ ያወጣው ሰርክ በድሮንና ከባድ የጦር መሳሪያ የሚንጨፈጨፈው የአማራ ጉዳይ አሳስቦት አሊያም የብልጽግና መንግስት እየወደቀ ነው የሚል እምነት ስላሳደረ ነው የሚል ጥርጣሬ ያለን። አሜሪካም ሆነች ሌሎች የውጭ መንግስታት ቀዳሚ አጀንዳቸው የሀገራቸው የውጭ ዲፕሎማሲ ደህንነትና ጥቅም መሆኑን ካለማስተዋል የመነጨ ነው ብለን እናስባለን። እውነታው በአፍሪካ ቀንድ ያለው የኢትዮ ኤርትራ የጦርነት ጎሰማ፣ የሱዳን የእርስ በርስ ግጭት፣ የኢትዮጵያ በጦርነት መናት፣ አሁን ደግሞ በተለይ በጎረቤት ሶማሊያ የአልሸባብ እጅግ መጠናከርና ዋና ማድነዋን ሞቃዲሾ የቀለበት ከበባ ውስጥ መክተት ከባድ ራስ ምታት ስለሆነባቸውና በቀንዱ ፖለቲካዊ ጥቅማቸውን የሚያስከብሩበት እድል ከእጃቸው እየወጣ መሄዱ የፈጠረባቸው ስጋት ለማሲንጋ መግለጫ በዋና መንስኤነት ተጠቃሽ መሆኑ ሊሰመርበት ይገባል። በሶማሊያ የባህር ላይ ወንበዴዎች ለዓመታት በገታና የተለያዩ ጥቃት አሳሩን ሲበላ የኖረው የሕንድ ውቅያኖስ የንግድ መርከቦች እንቅስቃሴ ችግር አሁን አገሪቱ በአልሸባብ አሸባሪዎች መዳፍ ዳግም ሙሉ ለሙሉ ከወደቀች በጸረ ምዕራባውያን አገራት ድጋፍ ልክ ትናንት በሰሜናዊ የመን ተነስተው ዛሬ ድሮና ተውንጫፊ ሚሳኤል ሳይቀር ታጥቀው የእስራኤል፣ የአሜሪካና የተለያዩ የዓለም ሀገራት ስጋት እንደሆኑት የውቱ ታጣቂዎች አልሸባብም ከህንዱ ውቅያኖስ እስከ ቀይ ባህር ቀጠና በኢትዮጵያ፣ ሶማሊያ፣ ኬንያና ጅቡቲ ላይ ሳይቀር የሚያሳርፈው ቀውስ ቀላል ባለመሆኑ እንደቀደመው የውሃ ዘመን ይህንን ቡድን በአሜሪካ ተላላኪነት የሚገዳደር ኃይል እንደ ኢትዮጵያ ካሉ ሀገራት ማዘጋጀት በማስፈለጉ ነው የሚለው ሀሳብ ከውስጥ ካገኘነው መረጃ አንጻር የበለጠ ሚዛን ይደፋል። በሶማሊያ ሰላም አስከባሪ ጦር የላኩ ሀገራት እጅግ በርካታ መጠን ያለው በሚሊዮኖች የሚቆጠር ዶላር እንዳልተከፈላቸው አቤቱታ በሚያቀርቡበት በአሁኑ ወቅት እንደሚታወቀው የትራምፕ አስተዳደር ከሶስት ሳምንታት በፊት ለሶማሊያ የሰላም ተልዕኮ ይለግሰው የነበረውን በሚሊዮኖች የሚቆጠር የገንዘብ ድጋፍ እንደሚያቋርጥ ማሳወቁ ይታወቃል። ለዚህ አማራጩ ደግሞ ኃያላን ሀገራት በፈለጉት ጊዜ ሲጠሩት አቤት፣ ሲልኩት ወዴት የሚል እንደ ኢትዮጵያ ያለ ተላላኪ ጠንካራ ሰላም ያለው የጎረቤት ሀገር መንግስት ማስፈለጉ ግድ የሚልበት ወቅት ላይ በመገኘቱ እነ ማሲንጋ የሰላም ጥሪውን ሊያስተላልፉ ግድ ብሏቸዋል። ለማንኛውም የአማራ ህዝብ የህልውና መድህን የሆነው ጀግናው ፋኖ ነው። ዓለም የሚያከብረውና ከጎኑ የሚሰለፍ በአውደ ውጊያ የበላይነት ይዞ ሲገኝ ብቻ መሆኑን በማመን ጠንክሮ የጀመረው እንቅስቃሴ ላይ የበለጠ ሊገፋ ይገባዋል። በዲያስፖራ የሚገኘው ወገናችንም የታወጀብን የዘርፍ እጅት ጦርነት መሆኑን በወል ተገንዝበን ሲሞቅ መባንኪያ ሲበርድ በጭልፋ አይነት ዘላቂ ውጤት የሌለው የትግል ስልታችንን ትተን ተደራጅተንና የጎጤ ሀሳብ ልዩነታችንን ወደ ጎን ትተን በየቀኑ በፋሽስቱ አብይ አህመድ ግፍ እያለቀ ህዳጣን ብሔር ለመሆን የተቃረበ ድሃ ህዝባችንን አለንልህ ብለን ድምፅ ልንሆነውና ጠንክረን እስከ መጨረሻው ልንታገልለት ሰቆቆውንም ለዓለም ልናሰማለት ይገባል ስንል ምክረ ሀሳባችንን እንለግሳለን። ሌላው ቢቀር ቢያንስ ከቀደሙ የተጋሩ ዲያስፖራዎች የትግል ኅብረትና ስኬት ለንማር የሚገባል በማለት ገስግስ ጃራሞራ የላከለንን መልእክት ወደ እናንተ ስናደርስ፣ ይህ ሀሳብ የፀሐፊውን እንጂ የጠለስ ሚዲያን አቋም እንደማያንጸባረቅ በመግለጽና የጠለስ ሚዲያ ሰብስክራይብ በማድረግ እንዲሁም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በመጠየቅ ነው። እናመሰግናለን።